ሰላም ሰላም፣ ጤናን ፍቅርን በረከትን ያድልልን። ክብራትና ክብራን የሳዲስ ቤተሰቦቻችን እንደምን ሰሞኑን፣ እየሰማን ያለ ነው በሀገራችን ላይ እየተከናወኑ ያሉት ነገሮች፣ የምንሰማቸው ዜናዎች ትንሽ ጠንክር የሚሉ እንደሆኑ ከዚህ ቀደም እንግዲህ በጣም ክሪቲካል የሆነ ሕልም አይቻለሁ የዛ ሰዓት ላይ እና በጣም የሚረብሽ እንደነበረ አጠገብ ያሉ ሰዎችን በደንብ ያውቃሉ እና እውነት ለመናገር ይሄ ነገር በተለይ ኢሴ አሁን ያለው ደሴ ማይል ቅርጽ ይዞ ሊሄድ የሚችልበትን ነገር በአስተውሎት ማየት ያስፈልጋል። አሁን ከትላንት በስቲያ የሰማነው ዜና ዛሬም ትላንትም እየሰማን ያለ ነው ያለነው ነገር በጠቅላላ በሀገራችን በኢትዮጵያ ላይ የጠላት ዲያብሎስ ቅድና ሀሳብ መገነጣጠል፣ ማፍረካከስ፣ መሰባበር። ይሄ በጣም አደገኛ ዲዛይን የተሰራበት ጊዜ ላይ እንዳለን ልናስተውሉ ይገባል። ውድ ቤተሰቦቼ ይሄን ጉዳይ እንደቀላል ቀላል አርገ ነው እኔ በጣም ነው ማዝ ነው አንዳንዴ እምነት ያለው እግዚአብሔርን የሚያውቅ ሃይማኖት ተቋማት መሪዎች የሆኑ ሰዎች እኔ በጣም ነው የሚደንቀኝ፣ በጣም እገረማለሁ። በጣም በዚህ ሰዓት ላይ በጣም ክሪቲካል የለዚች ሀገር ጸሎት የሚያስፈልግበት ጊዜ ነው። ውድ ቤተሰቦች እንዲህ አይነት ነገር ሲኖር አይኖቻችሁን ከፖለቲከኞች አንሱ አንሱ በቃ ፖለቲከኛው ተቃዋሚው መንግስትም ሁሉም የራሳቸው የሆነ ችግር ያለባቸው ስለሆኑ ችግር የሌለበትና ሁል ጊዜ በዙፋኑ ላይ ጸንቶ የሚኖር እግዚአብሔር አለ ህዝብን ሲያሻግር የኖረ በኃይል በእውቀቱ በችሎታው በችሮታው ነገሮችን ሁሉ ሲሰራና ሲለውጥ የነበረና የኖረ ደግሞም የሚኖር ቅዱስ እግዚአብሔር አለ ለዚህ ህዝብ ጸሎት ያስፈልጋል። አንደበታችሁ ላይ ጸሎት ያላችሁ ሣድስ ቤተሰቦች፣ አንደበታችሁ መናገር የሚችል በልቦናችሁ ማሰብ የምትችሉ የግድ ሰው መናገር ላይ ይጠበቅበት ይችላል። በልቦናው ማሰብ የሚችል መንበርክክ ዕድሜ የሚፈቅድ በጉብዝና ወራት ፈጣሪን አስብ ነው የሚለው። በዚህ ሰዓት ላይ ለሀገር ካልጸለይን ጸለይን መቼ እንጸለያለን? የሰውን አንደበት በጠቅላላ የተቆጣጠረው ከጸሎት ይልቅ ምሬት። ማን ይጸልይ? እግዚአብሔርን እኔ በጣም ያሳስበኛል። የእምነት ተቋማት በእንደዚህ አይነት ሰዓት ላይ በጣም ከባድ ነገር በሚገጥም ሰዓት የፈለገ ቢሆን መጀመሪያ ሀገር መትረፏ ይቀድማል። ሀገር ካልተረፈች ሀገር ከሌለች ቤተ መቅደስ ቤተ ክርስቲያን፣ ቤተ መስጊድ አይኖርም። ሀገር ከሌለች ምንም የምናስበው ነገር በጠቅላላ ልክ ሆኖ አታዩትም። እንደት ነው እምነግራችሁ? ሶ መጀመሪያ ሀገር ትቀድማለች። ከምንም ነገር በላይ ሀገር ትቀድማለች። ኔሽን ይቀድማል። ስለ ለሀገር መጸለይ የግዴታ የሚለን ጊዜ ነው። ለምን እንደምንዘናጋ አላቅም። የስ በፖለቲከኞች በጣም ልቡ የተቀየመ ሰው በጣም ብዙ ነው። በሚሰማው ዜና፣ በፖለቲካው ዜና በምሬቱ ልቡ የተጠመደበት የስ በጣም ብዙ ነው። የኢኮኖሚው ዜና በጣም ደስ አይልም። በመሬት ላይ የሚታየው ነገር ደስ በቃ ደስ የማይሉ ዜናዎች አገርን አየርን ያጥለቀለቀ ነው። ልክ ነው፣ ግን እሱ አለ ተብሎ እንዴት ሳይጸለይ እንዴት አንደበታችን በማጉረምረም ብቻ ተሞልቶ። ቲክቶኩን ይዩት፣ ዩቲዩቡን ይዩት፣ ሶሻል ሚዲያውን፣ ዜናዎቹን ይዩት። አንድም ተስፋ የሚያወራ ሰው አታገኙም። የእምነት ተቋማትም ልክ ነው። በጣም ብዙ በደል አለ፣ የሚያሳዝኑ በጣም ብዙ ነገሮች አሉ። ግን እሺ የሚያሳዝን ነገር ላይ ሌላ የሚያሳዝን፣ የሰማነው ሞት ላይ ሌላ ሞት እንዴት ይሆናል እንዴት ይሆናል ማለት ካልጸለየን የሚሆነው ያ ነገር ነው ቤተሰቦቼ። በሞት ላይ ሌላ ሞት ነው የሚጨመረው። በእልቂት ላይ ሌላ እልቂት ነው የሚኖረው። በሞት ላይ ሌላ ሞት፣ የሞት ዜና በየቦታው ላይ እንዲሰማ መፍቀድ ማለት ነው። መቆጣጠር ማይቻሉ ሞቶች ሊፈጠሩ ይችላሉ እዚች ሀገር ላይ። ምክንያቱም የዚችን አገር ፖለቲክስ እኔ፣ አንድ ፕሮግራም ትናንትና የለቀ የሰራሁት ፕሮግራም አለ የግብፅ ፕሮጀክት እንደ ቀላል የሚታይ አይደለም። በግብፅ ፕሮጀክት ላይ ሁሉም የራሱን ኃላፊነት የሚወስድበት ነገር አለው። ነገር ግን የግብፅ ፕሮጀክት እችን አገር ብትንትኗን ማውጣት ነው። ምንም ሌላ ነገር እቅድ የላቸውም። በነገራችን ላይ ደግሜ እነግራቸዋለሁ። ለኤርትራም አስበው አይደለም ግብጾቹ፣ ለኢትዮጵያም አስበው አይደለም። ምስራቅ አፍሪቃ ላይ ከግብጾቹ ውጪ ሀያል አቅም ያለው ኢኮኖሚ ያለው ማንም እንዲኖር አይፈልጉም ምክንያቱም እነሱ የብዙ ጎረቤት ችግር የለባቸውም በብዙ ጎረቤት የምንኖረው እኛ ነን እነሱ ያላቸው ሁለት ጎረቤት ነው በዛ በግራና በቀኝ በቃ ሌላ ብዙ ነገር የላቸውም ሰው ለግጭት የሚያዳርጋቸው ብዙ ነገር የለም ተገለው ያለ ቦታ ላይ ነው ያሉት ትራንዚሽናል ቦታ መሸጋገሪያ ቦታ ላይ ነው ያሉት በዓለም ደቤስት እጅግ በጣም ጠቃሚ የሚባል ጂኦ ስትራቴጂክ የሆነ ቦታ ከያዙ ሀገራት መካከል ግብፅ ናት የምትገኘው እንደምታውቁት ማለት ነው በዛ በግብፅ ሰርጥ በባህሯ ሰርጥ ብቻ አቋርጦ በሚያርፉ መርከቦች ብቻ ሀገሪቱ ኢኮኖሚዋን ደግፋ መኖር የምትችል ሀገር ናት ችግር ያለው ለእኛ ነው የምታሰብ ያለበት በቀን አንዴ በልቶ መድገም የማይችል ማህበረሰብ እየበዛ ያለበት ነው ሰው ሁሉ ለልመና አደባባይ የወጣባት ሀገር ሆናለች ለምን ለምን አንጸልይም ለምን አትጸልዩም እውነቴን ነው እኔ ጠዋት በጣም እየጸለይኩ ነበር በእንባ ማለት ነው በእግዚአብሔር ፊት ማለት ነው እና በቃ ግን ሰው አሳዘነኝ ለምን አይጸልይም ሰው እና ለምንድን ነው ቆይ ምንድን ነው ያለን ማለት አንድ ሰው እኮ የሆነ ነገር ኖሮት ቢሆን እሺ ማለት እየፈረሰች ሊያፈራርሷት ዲዛይን አውጥተው በዚህም በዛም እየሰሩ ያሉ ጎረቤት ሀገራት የተደራጁበት ሲስተም የተዘረጋበት ሁኔታ ነው። በፖለቲከኞች ላይ ቅያሜ ማንም ሰው አለው እኔንም ጨምሮ ብዙ ሰው ሁሉም ሰው ቅያሜ አለው በፖለቲከኛው ላይ ቅያሜ ስላለኝ፣ ግን ስለ ሀገሬ መጸለይ ግን ማቆም የለብኝም። ምክንያቱም ሀገሬ ማለት ፖለቲከኛው ማለት አደለችም። ሀገር ማለት ተራራ አደለችም። ሀገር ማለት አስፋልት፣ ፎቅ ቤቶች አይደለችም። ሀገር ኢትዮጵያ ሰው ናት። የሰዎች ማህበር ናት። ከ120 ሚሊዮን የሚበልጥ ሰው በአንድ ላይ ኖሮ የሚጸልይ የሚሰራባት፣ የሚነግድባት ሀገር ናት። ይህችን ሀገር አሁን በእጃችን ላይ ታሪክ የሚጠይቀን ጊዜ እንዳይመጣ በእጃችን ላይ ያለው ብቸኛው ኃይል ጸሎት ነው። እግዚአብሔር ሆይ እስቲ ያዙ ሶስት ቀን ስለ ሀገር ብቻ ለመጸለይ በየቀኑ ጸሎታችሁ አድርጉት። ግን አትሊስት እችን ሶስት ቀን ብላችሁ እሲ ስለ ኢትዮጵያ ተንበርክኬ እግዚአብሔር ልጠይቀው ስትሉ ትልቁን ጥያቄ ስለሆነ የምጠይቁት የእናንተ ነገር በአንድ ጊዜ ሲመለስ ታዩታላችሁ። ለትልቅ ነገር የሚጸልይ ሰው፣ ለሀገር የሚጸልይ ሰው መሬት ላይ ላለ ነገር በጣም ይቀለዋል። የሚገርማችሁ ማለት በጓዳችሁ፣ በጎድጓዳ፣ በችግሮቻችሁ፣ በስራዎቻችሁ፣ በልጆች ትምህርት ቤት በምናምን ያለው ነገር በጣም እየቀለለ ጥያቄው ራሱ እዛ ውስጥ ይመለስላቸው፣ ይሰማቸዋል። ለምን ለሀገር ነው የምጸልዩት። ለሀገር የሚጸልዩ ሰዎች የራሳቸው ጥያቄ የተመለሰላቸው ናቸው። ለሀገር የሚጸልዩ ሰዎች ለኔሽን ነው የሚጸልዩት፣ ለህዝብ ነው የሚጸልዩት። ሀገር መከራ ውስጥ በገባች ሰዓት ላይ ማን አላችሁ? እኔ ሌላ ሀገር የለኝም። እቺ ሀገር ናት፣ ኢትዮጵያ ናት ሀገሬ። እግዚአብሔር ነው እዚህ ምድር ላይ ያመጣኝ። እኔ ፈርሜ በውል አግሪመንት ገብቼ ከአሜሪካውያን ከምናምን ጋር ብዬ ሀገር መርጬ ለመኖር አይደለም። እግዚአብሔር ፈቅዶ ፈቅዶ እና ፈቅዶ እዚች ቦታ ላይ አምጥቶናል። ካመጣን እዚህ ቦታ ላይ እግዚአብሔር ዓላማ ስላለው ነው በእኛ አልፎ የሚሰራው እንጂ እኮ ጥሎ እኮ ሌላ ዓለም ላይ እኮ መኖር ማን ይከለክላል? ምን ችግር አለው? ምንም ችግር የለውም እኮ ብዙ ጭንቅላት፣ ብዙ አቅም ኖሮን ነው የምንሰራው። የትኛውም ዓለም ላይ ፊት የሚያደርግ ስታንዳርድ ያለው ላይፍ መኖር የሚቻል ብዙ ነገር እኮ በእጃችን ላይ አለ። ግን እዚህ ቦታ ላይ እግዚአብሔር ያመጣን ያለ ሪዝን አይደለም፣ ሪዝን አለው፣ ምክንያት አለው። ልትጸልዩ ይገባል፣ ልታንቀላፉ አይገባም። እውነቴን ነው ምነግራችሁ የምትጸጸቱበት ጊዜ እንዳይመጣ ረጅም ዋጋ ሳይከፈል ነገሮች በአጭር የሚቆሙት ከጦርነቶች ጀርባ የሚደግሱት ብቅል የሚፈጩት ይሁን ጠላውን የሚጠምቁት እርኩሳን መናፍስቶች አሉ ቁጭ ብለው የሚያሰሉ ቁጭ ብለው የሚሰሩ ሐዋርያው ጳውሎስ ላይ እንደሚለው እኛ ውጊያችን ከአለቆችና ስልጣናት ጋር ነው ብሎ ይለዋል ምክንያቱም በዚህ ምድር ላይ ስልጣናት የሚባሉ የሰውና የርኩሳን መናፍስቶች አግሪመንት ስምምነት አድርገው ምድርን የሚገዙ ሰዎች ከአዳም ውድቀት በኋላ ምድሪቱ ላይ ነግሰዋል። እኛ ደግሞ ሀገራችን በሰማይ ነው። እዚህ ጋ ያለነው ለጊዜ ማቆያችን ነው። ለጊዜ መቆያም ብቻ አይደለም፣ ሰማይ ላይ ያለው ሀገራችን ላይ መኖሪያ ቤት ለመስራት እዚች ምድር ላይ እግዚአብሔር የምንሰራው ለዘላ ዓለም ሕይወት የምናዘጋጀው አልማዝ፣ እንቁ፣ የቤቶቻችን ገመገንቢያ አንጡራ ሀብቶቻችን ሁሉ የምንሰበስበው አሁን በምድር ላይ ባለንበት ሰዓት ነው። ሕይወታችን በፖለቲካ በኢኮኖሚ ነውጥ በሆነን ለውጥ እንዲህ የሚናጥ ከሆነ የሰማይ ቤታችንን ለመስሪያ ጊዜ እናጣለን። ስለዚህ ሁሉ ጊዜ ምንድን ነው? ሀገር ሰላም ያስፈልጋታል። ህዝብ ሰላም ያስፈልገዋል። እርኩሱ ዓለም ደግሞ በፍጹም የሰው ልጅ ሰላም አግኝቶ ተረጋግቶ የሚኖር በጣም በሰክነ ነገር ላይ የሚኖር እንደሆነ የሚሰማው ከሆነ ቀጥሎ አምላኩን ይፈልጋል ብሎ ስለሚያስብ ዓለም በጠቅላላ በኬኦስ በብጥብጥ የተሞላች እንድትሆን የእርኩሱ ዓለም ዲዛይን ያደረገበት ዘመን ላይ ነው ያለ ነው። መፍትሄው ምንድን ነው? መጸለይ ነው። ግብጾቹ ካላቸው አጀንዳ መካከል ኢትዮጵያን መበታተን። ምክንያቱም ምስራቅ አፍሪቃ ላይ ኢትዮጵያ ሀያል ሆና በዚህ ጉዳይ ላይ መቀጠል አትችልም፣ የሚል በጣም አደገኛ ዴሞኒክ የሆነ አጋንንታዊ ስምምነት አድርገው ጥንት የሚያስመልኳቸው የነበሩ አጋንንታዊ መንፈሶቻቸውን እንደገና እየቀሰቀሱ ላይክ አሁን ዝም ብሎ እንትን መስራት ይመስልህ ይችላል ይሄ ምንድነው? የታሪክ ቅርሳቅርስ ማስቀመጫ ሙዚየም ሰርቻለሁ፣ አስመርቅ ሲልህ ሙዚየም ያስመረቀ መስሎ ከሆነ በጣም ተታላቸዋል። ሙዚየም አይደለም፣ የማምለኪያ መቅደስ አይባልም፣ የእርኩሳኖች ማምለኪያ ስፍራ ነው። እነዚህ ስፍራዎች የጥንት የወደቁ የተጣሉ የፈረካከሱ ጣዖታዊ መናፍስቶችን መልሶ ማቆም ማለት ነው። ጣዖቱ ሲቆም መንፈሱ መተከያ ያገኛል። ጣዖቱ ወድቀዋል ማለት መንፈሱ ዙፋኑ ወድቀዋል ማለት ነው። ሶ የቆመ ጣዖት ከሆነ ለዚህ ነው መቅደሳቸውንም አፈራረሰ፣ ጣዖታቸውንም አፈራረሰ የሚለው ነገር በትክክል የተቀመጠበት ዋነኛው ነገር ሲፈርስ መንፈሱ መቀመጫ ስፍራ ያጣል። ነገር ግን ልክ አሁን ግብፅ እንዳረገችው እንዳስመረቀችው ሙዚየም ሙዚየሙ ስታስቀምጠው በዓለም ዋን ኦፍ ዘ ቢገስት ሙዚየም ነው ያስመረቀችው አሁን በቅርቡ ሙዚየም ብለህ አንተ ነ ሄደ ሙዚየም ብለህ የምትጎበኘው ያንን መንፈስ ለማምለክ ከአውሮፓ ከኤትም ከኤዥያ የሚሰባሰቡ መቅደስ ሴንተራቸው ግብፅ ናት። ለአጠቃላይ አሁን ላለው የዘመኑ ፍጻሜ እርኩሳን መናፍስት አስመላኪ አካላት በጠቅላላ ሴንተራቸው ግብፅ ናት። ለምን በየዓመቱ እየሄዱ ሰሚት የሚያረጓቸው የሚያስመልኩላቸው እርኩሳኖቹ በጠቅላላ ተሰባስበው በመቅደስ ተዘጋጅቶላቸዋል። አሁን የማምለኪያ ስፍራ ማንም ሰው ሄዶ እዛ ወርሺፕ ያደርጋቸዋል። ተነስቶላል በየቦታው። እንደሰማችሁት በዚህ እንኳ በ31 እንኳ አሁን በዲሴምበር 31 ላይ እንኳ ይሄ የአውሬ ቀን የአጋንንት ቀን እንዴት አይነት በአለም ላይ እንዲህ ሆኖ የማያቅ ጊዜ ያየ መጀመሪያ በአለም ታሪክ ያየ ነው ያ ማለት ከክርስቶስ መምጣት በፊት ከነበረው ጊዜ በኋላ ለመጀመሪያ ጊዜ እርኩሳን በአደባባይ ላይ ይልክ ልክ በቀን የሆነ እንትን ቀን እንትን ቀን ብለው በሚያከብሩት ዲሴምበር ሰርቲ ፈርስት ላይ ምን ያህል አጋንት ያስመልኩ እንደቆዩ አይታቸዋል። መናፍስቶች መቀስቀሻ ቀናቶች ናቸው። እንዲህ የሚያደርጉት ግብፃውያን የሚፈልጉት ነገር ቢኖር በእነሱ ባሉበት ቦታ ላይ ምንም አይነት ኃያል እምነት ያለው ሀገር እንዲኖር አይፈልጉም። አይፈልጉም። ምናልባት ግብፃውያን ለይ ማን ማንኛውም ግብፃዊ ፈጣሪውን ሊያመልክ ይችል ይሆናል። ነገር ግን ፖለቲከኞቹ ምንም አይነት እንዲ ነገር አያውቁም። መናፍስታዊ አስመላኪ ስቲል ጣዖታቶቻቸው የሚያስደግሙ አካላት ያሉበት ነው። ሶ በዛ ሰዓት ላይ ማድረግ የፈለጉት ነገር እዚህ ምስራቅ አፍሪካ ላይ ግብጾቹ ኢትዮጵያ የምትባል ሀገር በምንም ሁኔታ ላይ ጸንታ እንድትቀጥል አይፈልጉም። ይሄ ከቀጠለ በጣም ብዙ የሚባሉ ነገሮች ስኬታማ ሆነው ምስራቅ አፍሪካ ላይ ኢትዮጵያ ዶሚኔት እንደምታደርግ ያውቃሉ። ስለዚህ በዚህ ጦርነት አጋጣሚ ግብጾቹ የሚፈልጉት ኢትዮጵያን መበታተን ነው። ስለዚህ አሁን የኤርትራ የኤርትራ ጦርነት የትግራይ ውስጥ ያለ ጦርነት አማራ ክልል ውስጥ ያለ፣ አፋር ውስጥ የሚደረግ ጦርነት ከዛም በኋላ ሶማሊያ ውስጥ ጦርነት ይቀሰቅሳሉ። ከዛም በኋላ ቤኒሻንጉል፣ ከዛም በኋላ ደቡብ ክልል የሆነ ብሔረሰብ ከሆነ ብሔረሰብ ጋር ተገዳደለ፣ ከከሌ ጋር ተጨራረሰ፣ የሆነ ምናምን ብሔረሰቦች መቶ ተገደሉ፣ በአንድ ማታ ተረሽነው አደሩ ዜናዎች በየቀኑ እንደዚህ አይነት ዜናዎች ተፈብርቀው ጭንቅላት ናላ እስኪያዘር እና መቆጣጠር እስካይቻል ድረስ የሚያደርሱ ፕሮጀክቶች ናቸው፣ እጃቸው ላይ ያለው። ወይራስ ግን የእምነት ተቋማት ግን ምን እንደሚሰሩ አላቅም። እሁድ እሁድ በቅዳሴም በየቸርቹም በየመስጊዱም በየካቶሊክ ቤተክርስቲያኑ ጸሎት ስለ ሀገር ማይጸለይበት ነገር አላቅም። አብያተ እምነቶች እንደ ሀገር ነው ማወጃ ያለባቸው ጸሎትን ማለት ነው። እኛ እንኳ በሚዲያ በዚህ ያል ደረጃ ለመነቃቃት የሚያክለውን ነገር ነው። አሁን እኛ እኔ እዚህ እንኳ እየሰጠኋቸው ያለሁት ማለት ነው እኛ እኛ እንኳ ትኩረት ባደረግንበት ልክ ትኩረት ማድረግ የእምነት ተቋማት ለምትሳናቸው ናቸው። ለምንድን ነው የእምነት ተቋማት ስራቸው ምንድን ነው? መጸለይ እኮ ነው። መጸለይ እኮ ነው። ስለዚህ ውድ ሣድስ ቤተሰቦቼ ስለ እግዚአብሔር እጠይቃቸዋለሁ። እኛ ሌላ ሀገር የለንም። የሆነ ፖለቲከኞችን ስለተቀየምን ሀገራችንን አንቀየምም። ለሀገራችን ልንጸልይ ይገባል። ስለ እግዚአብሔር የምጠይቃችሁ መሻገር ይሻላል፣ መሻገር ይሻላል። ዛሬ ያለ ባለስልጣን ነገ አይኖርም። ይህ ግልጽ ነው። ለዘላለም የሚኖረው እግዚአብሔር ብቻ ነው። በዙፋኑ ላይ የሚኖር ዙፋኑ ማይነቀነቅ ዙፋኑ ማይለዋወጥ፣ ትላንት ነበረ ዛሬ የለም የማይባል ለዘላለም እንደ ጸና የሚኖር ሁልጊዜ ቃላችንን ብንሰጠው አደራ ብንለው አደራን የማይክድ ብላችሁ ነበር ወይ የማይል ብዬስ ነበር ወይ የማይል የማያስተባበል አንዴ ለተናገረው ለዘላለም ኪዳኑን የሚፈጽም ታማኝ እግዚአብሔር በዙፋኑ ላይ አለ። ሶ ይሄ አምላካችን የሚታመን አምላክ ነው። ልንጸልይ ይገባል። የግድ የጦርነቱ አካል ለመሆን ወይ መንግስትን ደግፈን ወይ ተቃዋሚ ደግፈን በቃላት መጨራረስ አይጠበቅብንም። እግዚአብሔርን የምናምን ከሆነ በመካከል እኛ እኮ በቃ የአስታራቂ መንፈስ እኮ ያለው እኛ ጋር እኮ ነው በጸሎት ነው ደሞ የሚቻለው። አጋግሞ አጋግሞ ሁሉም ሰው አጋጋሚ ሆኖ ምን ውጤት እንደሚወጣ አላውቅም። እግዚአብሔር ምስክሬ፣ እያንዳንዱ ሰው ባለው ችግር ላይ ቤንዚን ጨማሪ ብቻ ነው። ቤንዚን ይዟል፣ ሁሉም በጀሪካን ሀገሪቱ ለማንደድ። ሁሉም ኢትዮጵያዊ ቤንዚን ይዟል፣ ምንም ነገር ለማድረግ ማለት ነው። ለምን ሲባል እከሌ ፖለቲከኛን ጠልቼዋለሁ፣ እከሌን እንትናን ጠልቼዋለሁ። ሀገርህስ? ሀገርህስ? ልጆችስ ቀጣይ ዕጣ ፈንታስ ሊያሳስበን ይገባል ማለት ነው። ውድ ቤተሰቦቼ በጣም ላነቃችሁ ወዳለው